በዛች ምሽት በኢዲያ አሚን ዳዳ አይኑ ስር ለአፍታም እንኳን እንቅልፍ ዘወር አላለም ነበር። ኢዲያ አሚን ዳዳ ወደ ስልጣን ሲመጣ መንግስቱን ፈንቅሎ በመምጣቱ እሱም በተመሳሳይ ዕጣ ፈንታ ውስጥ እንዳይወድቅ በከፍተኛ ስጋት ውስጥ ወጦ ነበር። ያን ምሽት ሲያሳልፍ የነበረው ለአፍታም እንኳን እንቅልፍ በአይኑ ሊዞር አልቻለም ነበር። አሚን ዳዳ በእጁ በጠፉት የንጹሐን ሰዎች ደም ተከቦ ሚስቱን አልጋ ላይ አስተኝቶ ላፍታም እንኳን ለመተኛት አልደፈረም ነበር። የተሽቆጠቆጠና ያማረ አልጋው ለዛን ቀን እንቅልፉን ለማግኘት በቂ አልነበረም። እነዛ የንጹሐን ደም ምቾት ነስቶት አልጋው እየቆረቆረው ላፍታም እንኳን እንዴት ይተኛ አይ የሰው ደም የኡጋንዳ የጣፍንታ ያበላሸ ሰውን ታሪክ ዛሬ የራሱን ህዝቦች ስለሚበላው ኢዲያሚን ዳዳ ሰፋ ያለ ታሪክ አስቃኛችኋለሁ አለው እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ በአክብሮ ትጋብዛችኋለሁ

ሰውን ብንጠይቅ ለመጨፍጨፍና ጭካኔ ሂትለርን አሊያም ሙሶሊኒን መጥቀሳቸው አይቀርም። ሂትለር 20 ሚሊዮን አይሁዳውያንን ሲያስጨፈጭፍ አንድም የጀርመናውያንን ሀያልነት ለዓለም ለማሳየት ነበር። የኡጋንዳውያን ጣፍንታ ግን በራሳቸው መሪ የጭካኔን በትር እየቀመሱ የእብሪትን ጅራፍ እየተቀበሉ እንዲኖሩ ያስገደደ በአፍሪካ ታሪክ ከጨቋኝ መሪዎች ቁጥር አንዱን ኢዲያ አሚን ዳዳን ወደ ስልጣና መጣ። ኡጋንዳውያን በነጭ ቀኝ ግዢዎች የባርነት ቀንበር እየማቀቅን ነው ሲሉ የነበሩ በሙሉ የራሳቸው መሪ ሲመጣ እንኳ እፎይ ለማለት ሳይታደሉ ቀሩ። እንዲያውም በነጭ ግዢዎች ታይቶና ተሰምቶ የማይታወቅ የስቃይና የመከራ ናዳ ይወርድባቸው ጀመር። አሚን ዳዳ በኡጋንዳ ከ963 እስከ 971 የመራ ሰው ነው። አሚንዳዳ በዓለም ከጫፍ እስከ ጫፍ ድረስ የሚታወቅ ሰውም ነው። የሚታወቀው ግን በጥሩ ስራው ሳይሆን በጭካኔውና ባረመኔነቱ ነበር። እሱ ተከሶ በሕግ አለመጠየቁ እንጂ የገደላቸውን ሰዎች አንገት ቆርጦ ማቀዝቀዣ ውስጥ ከቶ ጠዋት ጠዋት እንደሚበላቸው ከወሬ አልፎ ዘ ሰን የተሰኘው ጋዜጣ በ1968 ባወጣው እትም ላይ ባህላል ገልጾታል። አሚንዳዳ ዳዳ 1 ሜትር ከ93 ሴንቲሜትር ቁመት እንዲሁም 120 ኪሎ ግራም በላይ ክብደት እንዳለው ይነገርለታል። ኢዲያ አሚንዳዳ የተወለደበት ትክክለኛ ቀን በውል አይታወቅም። አንዳንዶች በ1916 ተወልዷል ሲሉ በ1918ም ምንም የሚያደርጉት አሉ። የትምህርት ደረጃው ከአራተኛ ክፍል እንኳን አልዘለለም። ከዛ በኋላም በእንግሊዝ በጦር ኃይል ውስጥ በምግብ አብሳይነት ተቀጠረ። የሰውነት አቅሙ እንዲሁም ደግሞ የእንግሊዘኛ ቋንቋ አጠቃቀሙ አይነ ሳባቸው እንግሊዞች የሃምሳ አለቃነት ማዕረግን ሰጡት። በዚህም ኢዲያሚን ዳዳን ለተለያዩ የነፃነት የነጻነት ጭፍለቃዎች ተጠቀሙበት። በ1954 ዩጋንዳ ነፃነቷን ስታገኝ የሻለቃነት ማዕረግን በመስጠት የሰራዊቱ ምክትል አዛዥ አድርገው ሾሙት። ኢዲያ አሚን ዳዳ ታዋቂ ቦክሰኛ ነበር። ለብዙ ዓመታት የኡጋንዳን የቦክስ ሻምፒዮን አሸንፏል። ከዚህ በተጨማሪም ምርጥ ዋናተኛ እና ራግቢ ተጫዋችም ነበር። ኡጋንዳ ነፃነቷን ካገኘች በኋላ የመጀመሪያው ጠቅላይ ሚኒስትር የነበረው ሚልተን ኦቦቴ ለኢዲያ አሚንዳዳ የኮሎኔልነት ማዕረግ በመስጠት በጦር ኃይል ውስጥ ጠቅላይ አዛዥ አድርጎ ሾመው። ውሎ አድሮ ግን የሁለቱ መሪዎች ጓደኝነት እየጠለሸ መጣ። አሚንዳዳ የራሱን ጎሳ አባላት ለወታደርነት መመልመል ጀመረ። ለመከላከያ ሚኒስቴር ከተሰበሰበው እርዳታም 20ሺ ፓውንድ መዝረፉ ታወቀ። በዚህም ፕሬዝዳንት ሚልተን ቮቴ ከጠቅላይ አዛዥነት ስልጣኑ ቀንሶ የምድር ጦር ብቻ መሪ ያደረገው ፕሬዝዳንት ሚልተን ቮቴ ለስብሰባ ሲንጋፖር በሄደበት ጊዜ በጥር 1963 ዓመተ ምህረት መንግስቱን ፈነቀለ። ቤተ መንግሥቱን ከተቆጣጠረ በኋላ አዋጅ ነገረ። እኔ ወታደር ነኝ እንጂ ፖለቲከኛ አይደለሁም፣ ተወዳድሮ ምርጫ አላሸነፈ ስልጣን ይለቃለሁ ሲል ተደመጠ። በዚህ ንግግሩ ኡጋንዳውያን ደስታ ተሰማቸው፣ እውነት መስሏቸው በየአደባባዩ ጨፈሩ። የቀድሞ ወታደራዊ በመሆኑ እንግሊዝም ተቀበለችው፣ አብሮነቷንም ገለጸችለት። አሚን ዳዳ ብዙም ሳይቆይ ግን ለኡጋንዳውያን እቅጩን ነገራቸው። ከዚህ በኋላ ሌላ መሪ አይመጣም፣ መሪያቹ እኔ ነኝ አላቸው። ከዚህ በኋላ ነው የኡጋንዳውያን የጣፍንታ በኢዲያ ሚን ዳዳ እጅ ውስጥ ይወደቀው። ኢዲያ ሚን ዳዳ በስምንት ዓመት የስልጣን ዘመኑ ከቶውንም ጤነኛ ሰው አደረገው ለማለት የሚያስቸግሩ በርካታ ነገሮችን በኡጋንዳውያን ላይ ያደረሰ የራሱ የግል ጦር ስለነበረው የሚፈልገውን ለማድረግ ፍጹም አልተቸገረም ነበር። አሚን ዳዳ በስልጣን ዘመኑ ከመቶ 100 እስከ 300 ሺህ ሰው አስጨፍጭፏልም ይባላል። አሚን ዳዳ ሰዎችን የሚያሰቃይበት መንገድ ግን እጅጉን የከፋ ነበር። አንዳንዶችን እጃቸውን ይቆርጣል፣ ሌሎችን በጥይት ካስመታቸው በኋላ ለአዞዎች ይሰጣል። እነሱን ለይቶ የሚያሰቃይበትም የራሱ ለብቻው የተሰራ እስር ቤትም ነበረው። አሚን ዳዳ በስልጣን ላይ ስልጣን በማዕረግ ላይ ማዕረግ የሚፈልግ ሰው ነበር። ስልጣን እንደያዘ ራሱን ጀነራል አድርጎ ሾመ። እንግሊዞችን ካባረረ በኋላ የእንግሊዝ ኢምፔሪያሊዝም አውዳሚ ነኝም አለ። በዚህም ራሱን ፊልድ ጀኔራል ማርሻል አድርጎ ሾመ። ወደ መካ ኬደ በኋላ ሀጂ ነኝ አለ። በጂኦግራፊም ፕሮፌሰር ነኝ አለ። በዚህም የአሚን ዳዳን ስለ ለመጥራት ለጋዜጠኞች መከራ ሆነ። በዚህም መሠረት ሙሉ ስሙ ክቡር የድሜልክ ፕሮፌሰር ሃጂ ዶክተር አሚን ዳዳ የጂኦግራፊ ፕሮፌሰር የእንግሊዝ ኢምፔሪያሊዝም በአፍሪካና በኡጋንዳ ድል አድራጊ እንዲባል ወሰነ። ይህንን ስያሜ በትክክል ለማይጠራ የሞት ቅጣት ተበየነበት። በኢዲያሚን ዳዳ ላይ ያለው የሜዳሊያ ብዛት ለሽያጭ የሚቀርብ እንጂ በፍጹም የማዕረግ አይመስልም ነበር። ከታች እስከ ላይ በወርቃማ ሜዳሊያዎች ያሸበረቀ ወታደራዊው አለባበስ ነበር የሚለብሰው። አሚን ዳዳ ለእንግሊዝ ታንክና የጦር መሳሪያ ድጋፍ ጠይቆ መልስ ካጣ በኋላ እንግሊዝ ጠላቴ ናት ብሎ አወጀ። ከዚህ በኋላም እንግሊዝን ያዋርዳል ያለውን ተግባር በሙሉ መፈጸም ጀመረ። በ1967 ዓ.ም የእንግሊዝ ኢኮኖሚ ተዳክሞ ቀውስ ውስጥ ገብቷል በሚባልበት ወቅት ኢዲ አሚን ዳዳ እንግሊዝን ለማዋረድ እርዳታ በሚል ሰበብ አስር ሺ ሽሊንግ ሰጠ። ሕዝቡንም ፍየልና ማንጎ እንዲያዋጣ አርጎ በአውሮፕላን ወደ እንግሊዝ ላከው። አሚን ዳዳ የራሱን መሞቻ ሲያዘጋጅ የአፍሪካን የቁርጥ ቀን ልጅ ጁልየስ ኔሬሬን ተሳደበ። በዚህም ጁልየስ ኔሬሬ በንዴት የአጸፋ ምላሽ ከመስጠት ይልቅ ኢዲ አሚንዳዳን ከሥልጣን ለማውረድ እንቅስቃሴ ጀመረ። የአሚንዳዳ የሥልጣን ዘመን እጠር ሲለው፣ እንዲሁም የኡጋንዳውያን ሰቆቃ ይብቃ ሲባል አሚንዳዳ በታንዛኒያ ላይ ጦርነት ከፈተ። በዚህም የኔሬሬ የትዕግሥት ገመዱ ተበጠሰ። በሀገሩ ጉዳይ ለዚች ማከል አይደራደርም ነበር ጁሌስ ኔሬሬ ጦሩን አደራጅቶ ወር ሳይሞላ ካምፓላን ተቆጣጠረ። ኢዲ አሚን አሚንዳዳ ግን ጋዳፊ በገዛለት ሄሊኮፕተር ጦሩ እንኳን ተመለሰ ሳይል ወደ ትሪፖሊ ሄደ። በዚያም ጥቂት ጊዜ ከቆየ በኋላ ወደ ሳውዲ ሄደ። በጋዳፊ መስተንግዶ ከቤተሰቦቹ ጋር እዛ መኖር ጀመረ። አሚን ዳዳ አምስት ሚስቶችና ሰላሳ ልጆች እንዳሉት ይነገርለታል። አሚን ዳዳ በ78 ወይም በ80 ዓመቱ ሐምሌ 13 ቀን 690 ዓ.ም እዛው ሳውዲ አረቢያ ባለበት ሞተ። አስክሪኑን ለመቀበል ግን ዩጋንዳውያን አልፈለጉም። ሕዝቡም አሻፈረኝ አለ። በዚሁ እዛው በማያውቀው የባዕድ ሀገር ሳውዲ አረቢያ አስክሪኑ ተቀበረ። በመጨረሻም የኢዲያሚን ዳዳ ታሪክ ከተመቻችሁ፣ በኢዲያሚን ዳዳ ታሪክ ላይ ተመስርቶ የተሰራው ዘላስት ላስት ኪንግ ኦፍ ዘ ስኮትላንድ የሚለውን ፊልም እንድታዩት ጋብዣችኋለሁ። ቪዲዮ ከተመቾ፣ ቻናሉን ሰብስክራይብ በማድረግ እንዲያበርታቱን በአክብሮት እጠይቃለሁ። እንዲሁም ለወዳጅ ዘመዶ ሼር እንዲያድርጉት በአክብሮት እጠይቃለሁ። አመሰግናለሁ።